የመንግስት ምረጥ ትማራለህ ሂሳብት ብቻ ውጤት ጥሩ ይሁን ነው። ወረድ ያለ ውጤት ካመጣ ደግሞ ቤተሰብ ነው የሚመርጥልህ፣ እና ላትወደ የምችለው ትምህርት ቤት ውስጥ ነው የምገበው ማለት ነው። እና ያ ነገሩ ትንሽ ልጆቹን የሆነ ኮምፒት እንድናረግ እን ወንድሜ ገብቶ ሆነስ ስፒኪን ይለያየናል። እኔ የተሻለ አምጥቼ ወንድሜ የተሻለ ካላመጣ ወይ የተሻለ ካላመጣች፣ እኔም ብቻ አስገብቶ እነሱን ትልል ይችላል ምንም እንትን አይለውም እና በጣም ለእኔ ያ በጣም ጥሩ እንትን ነበር። ይሄ ከልጅነት ጀምረህ ኮምፒት እያደረክ በጣም ኖርማል የሆነ ጤነኛ ውድድር፣ ጤነኛ ኮምፒቲሽን። ጥሩ ውጤት ስናመጣ የግል ትምህርት ቤት እንገባለን። እና በጣም ትምህርት ቤት እየዞርን የተማርነው ውጤታችን ወረድ ሲል የመንግስት ትምህርት ቤት የማንፈልገው፣ ለዛውም ቢሆን ይችላል የመንግስት ከመሆኑ ሳይሆን በቃ የማትፈልገው ትምህርት ቤት ነው ጓደኞቼ ምናምን የሌሉበት አይነት ነው። ኦብቪየስሊ በቃ ከጓደኞች ትነጠላለህ ምናምን እና እንደዚህ አይነት አስተዳደግን ያደግ ነው እና ስማር የግል ገባው የመንግስት መልሼ የግል የመንግስት እንደዛ እያልኩ ነው የጨረስኩት እስከ አስራ ሁለተኛ ክፍል ድረስ በነበረው ሮኔ ማለት እና በዛ መሃል ምን አለ መሰለህ፣ አባቴ እንዳልኩ የትምህርት ሰው ነው ብዬሃለው። ትምህርት በስነ ስርዓት እንድንማር ይፈልጋል። ኖት ኦንሊ ዳት ከትምህርት ይሄ ከካሪኩለሙ ውጭ የሆነ ነገርም ደግሞ መማር ስንፈልግ አይከለክለንም። ትንሽ በልጅነቴ አርት ላይ ያዘነብል ነበርና አርት ላይ ፕላስ ደግሞ በጣም ከልጅነቴ ጀምሮ ኪሬስ የሆነ ሰው ታውቃለህ፣ ይሄ ነገሮችን ለመሞከር ኤክስፕሎር ለማድረግ ምናምን በጣም ኪሬስ እና እነዚህ ሁለቱም ፋሽኖችን በጣም አያቸው እና በልጅነቴ የደሴ ወሎ ባህላምባ ውስጥ ፓሌት የአርት ስኩል አለ እና ስዕል ትምህርት ቤት አስገባል። በቃ ተማርኩኝ። ጥሩ ሞክራለሁ እስላለሁ አስመስላል። በጣም ጎበስ አሊ ነኝ ባልልም አስመስላለሁ። እና በጣም ወደዛ ዲፕ ዳይቭ ሳደርግበት ደግሞ ሊሚት ያደርገኛል። ከዛ ደግሞ ይሄ በጣም ኪዩሪዮሲቲን ደግሞ ያይና ጥገና ደግሞ ያስተምረኛል። ህጻን ልጅ ነኝ። ጥገና የገባሁት አይ ቲንክ ሰባተኛ ክፍል ሁኜ ነው። ሰባተኛ ክፍል ሁኜ ጥገና እማር ነበር እና ክላስ ውስጥ ከሚማሩት ልጆች ውስጥ ህፃኑ በእድሜ ትንሹ በቁመት ትንሹ ኤቭሪቲንግ እኔ ነኝ። በሁሉም ነገር ትንሹ ማለት ነው። እና እማራለው ሰባተኛ ክፍል ግራጁዌት አረኩኝ። ጥገናውን መጠገን ስፈልግ አያስጠግነኝም በጣም እዛ ላይ ፎከስ አድርጌ እዛ ላይ ብቻ እንዳልቀር ስለሚፈልግ እንደዛ እያልኩ ስምንተኛ ክፍል ተማርኩት፣ ዘጠነኛ ክፍል ተማርኩት፣ አስረኛ ክፍል ተማርኩት። ልጠግን ማቴሪያል ግዙልኝ እንደዚህ ልስራ ምናምን ወፋ ይፈቀድልኝ። ግን በቃ እንዳውቅ ግን ይገፋፋኛል። አሁንም ሌላ ነገር ማወቅ እፈልጋለ። ይሄን ኦኬ ተማሩ ነው የሚለን አባታችን እና በጣም ለኔ ለእኔ ኑሮት አይደለም ከሌለው ላይ ነው እንደዛ ሲያደርግልን የነበረው እና በጣም ዋን ኢኔ የሚለይን የሆነ ኦፖርቲኒቲ ነበር፣ እና በጣም ደስ የሚል አስተዳደግ ነበር። ኖትሊ ዳት ደግሞ ዛሬ ላይ ላለሁ ዘላለም ደግሞ ምን ሰርቶኛል ብዬ አስባለሁ። እንደዛ ኪሪስቲ ለነገሮች መጓጓት ነገሮችን ኤክስፕሎር ማድረግ መፈለግ ትምህርት ቤቶች ላይ፣ ክበቦች ላይ ምናምን የሊደርሺፕ እንትንን ኤክሰርሳይዝ እንዳደረገው አድርጎኛል። የሆነ ክለብ ካለ እንደዚህ ሲቪክስ ክበብ ይኖራል፣ ዘላለም እዛ ውስጥ አለ፣ ሊደርሺፕ ላይ አለ። የሆነ ክበብ አለ፣ እዛ ውስጥ ዘላለም አለ፣ ሊደርሺፕ ላይ አለ በኤሪር እና ያ ነገር ሊደርሺፕን በተቻለኝ አቅም ኤክስፒሪየንስ እንዳደረገ አድርጎኛል፣ ረድቶኛል ለሊደርሺፕ ኤክስፔሪንስም እንደ መሰረት የሚይዘው ነው እና ፎር ዛት አባቴን በጣም አመሰግነዋለሁ። ከእነዚህ ነገሮች በኋላ ዩኒቨርሲቲ ገባሁን። ዩኒቨርሲቲ በሰዓቱ ትንሽ ወደ ቴክኖሎጂ ዋዘነበልኩኝና ሶፍትዌር ነበረ መማር የምፈልገው ሶፍትዌር ለመማር በቃ ሪሰርች ስሰራ አዳማ ዩኒቨርሲቲ አስቱ የተሻለ ሁኖ አገኘሁት ለእኔ በፈተና ነው የምገባው። ተፈተንኩ ገባሁኝ። በእኛ ባች በጣም ትንሽ ተማሪ ነው የገባ ነው። ከዛም ላይ ደግሞ ሲጨር ምን ሲል ምን ሲል ደግሞ የምንቀረው ደግሞ ትንሽ ነው እና ዲፓርትመንት አሳይን ስንደረግ ቶታሊ የማልፈልገው ዲፓርትመንት ውስጥ ገባሁኝ። ይሄ ብዬ ብናገር እዛ ዲፓርትመንት ንቄው አይደለም ወይም ጠልቼው አይደለም፣ ለእኔ ግን ፓዚ ያልሆነ ዲፓርትመንት ላይ ገባሁኝ። ያለኝ አማራጭ እንዳልኩ አባቴ ትምህርት ይሁን እንጂ እንማር እንወቅ እንጂ ስለ ዲፓርትመንቱ፣ ስለ ፓዝህ፣ ስለምንህ ስለምንህ ግድ የሚሰጠው ሰው አይደለም። የማልፈልገው ዲፓርትመንት ገብቻለሁ እና መማር አልፈልግም ብለው የሚሰማኝ አይነት ሰው አይደለም። ማማ ትንሽም ትረዳ ሰው ናት። አባቴ እንደዚያ አይነት ሰው አይደለም። ያለኛው ኦፕሽን ምንድነው? ጊዜ ወሰድኩ፣ ሁለት ሳምንት አካባቢ ክላስ አልገባሁ። ዲፓርትመንቴን ካወቅኩኝ በኋላ ሄድኩኝ፣ ዲፓርትመንት ሄድ ላይ ወደምፈልገው ዲፓርትመንት እንዲቀይሩኝ ጠየቅኩኝ። ምናምን ነገር የነበረው ተማሪ ቁጥር ትንሽ ስለነበር ማንም ሰው ቮለንቲር አልነበር፣ ያገዘኝ ሰው ሁለት ሳምንት ጊዜ ወሰድኩኝና ከማልፈልገው ነገር ነው ሰው። ለምንድ ነው እዚህ ላይ ጊዜ ምገላልኩኝ? ብዙ ጊዜ ምን አደርጋለሁ? ከሰዎች ስህተት ለመማር ሞክራለሁ፣ የሚያስተምረኝ ስህተት ካጣው ሰው ጋር ግን፣ በራሴ የተሳስኬ ለመማር ማላመናታ አይነት ሰው ነኝ። ቤት ደወልኩኝና አይ ቲንክ ሜይ ቢ ይህን ፖድካስት ካዩት ቤተሰቦች ለመጀመሪያ ጊዜ ይሆናል ይሄን ነገር የሚሰሙት። ከዩኒቨርሲቲ እንደተጨርኩ ነው የነገርኳቸው። አዳማ ዩኒቨርሲቲ ላይ ስሪዋን ይዘህ ስሪዋን ነው የነበረኝ እና ስሪዋን ይዘህ በጣም ትልቅ ውጤትም ባይሆን ቆንጆ ውጤት ነበር። ብዙዎች በጣም ዊሽ የሚያደርጉት ውጤት ነው ስሪ ቤት ውጤት ማለት እና ተጭሬያለሁ ነው ያልኳቸው። ልክ እንደዚህ ስትል ቤተሰብ ምን ይሰማዋል? ይሄ ላንተ ማዘን ይሰማዋል። ይሄ ፒቲነሱ ይመጣል፣ ፒቲፉል ይሆናሉ። እና አይዞ በቃ እዚህ ትመጣለ ትማራል። ያን ሪስፖንስ አገኘው ማለት ነው። ሶ ዝ ለእኔ እነሱን እዚህ ያስጨንቅ ለእኔ ፕራውድ የሆነ በጣም ፕራውድ ሁኜ ነበር፣ በቃ በራሴ ያን ውሳኔ በመወሰኔ እና ሶ ተመለስኩኝ። ተመልሼም በኋላ እንመጣበታለን፣ እዚህ ሁለት ክላሶች ወይን አረኩኝ ራሴ ላይ በደንብ ጊዜ ያገኘሁኝ ራሴን አሰስ ለማድረግ ምናምን ነገር እና አስተዳደጌ አስተዳደጌ ይሄን ይመስላል ከሞላ ጎደል፣ ሜይ ቢ ወደ በኋላ የምናነሳቸው ርዕሶች ጋር የሚገናኙ ነገሮችም ካሉ ሄደት መጣ እያልኩኝ የምናነሳቸው ይሆናል። ግን ከሞላ ጎደል አስተዳደጌ ይሄን ይመስላል እ እስካሁን ትምህርት ቤቶች ላይ የቆየባቸው ጊዜዎች አሉ። ወደ አስራ ምናምን አመት ቆይተሃል። አይ ቲንክ እንደተመረክም ነው ስራ የጀመርከው ምናምናምና ከመመረቀህም በፊት ሊዲንግ ምናምን ፓርቶች ላይ ምናምን ነበርና፣ ስለዚህ በተማርክባቸው የትምህርት ዘመኖች እና ከተማርክ በኋላ ያገኘኸው የስራ ላይ የጠየቀ ክህሎት እንዴ ነው? አንድ አይነት ነው ወይስ መጨመር የነበረብህ ነገር ነበረ? ወይም ስቲል መጨመር አለብኝ ብለህ የምታስበው ይሄኛው ብዙዎቹ ይህን ሀሳቤን ይጋሩኛል ብዬ ያስባለሁ። አሁንም ማወራህን ሀሳብ እኛ ሀገር ላይ የምትማረው ትምህርት እና ውጭ ላይ ወጥተህ ኤክስፔሪንስ የምታደርገው ነገር ቶታል የተለያየ ነገር። እኔን የሚያጋጠመኝ ነገር ያ ነው። እንዳልኩ ከዩኒቨርሲቲ ከአዳማ ዩኒቨርሲቲ ከተመለስኩኝ በኋላ ቤተሰብ ዩኒቲ ነው የነበረው ኦፕሽን፣ እዛ ገባሁኝ። ዩኒቲ ስገባ የምፈልጋቸው ዲፓርትመንቶች አላገኘሁም። ኮምፒውተር ሳይንስ የሚለውን ሀሳቤን እዛ ጋር ከእዛ መተህ አላገኘሁም። ኮምፒውተር ሳይንስ ነበር ግን ሽፍት አረኩኝ። የምፈልገው ኮምፒውተር ሳይንስን አዳማ ላይ ነበር መማር፣ በቃ ዲሳይድ አድርጌያለሁ። አዳማ ካልሆነ ኮምፒውተር ሳይንስ አልማርም። ለምንድነው አዳማን አስቤ የነበረው? አዳማ ዩኒቨርሲቲ ልክ ኮምፒውተር ሳይንስ ሲያስተምርህ ጥሩ ውጤት ይዘህ ከተመረቅ ባይ ዘ ኢንድ ኦፍ ዘ ኢየር ልክ አምስተኛ ዓመት ላይ በየሰሚስተሩ ፒሲ ምናምን ይሸለም ነበር የዛኔ። ከዛ ባይ ዘ ኢንድ ኦፍ ዘ ኢየር ደሞ ልክ ግራጁዌት ካረክ በኋላ ስኮላርሺፕ ይሰጣል። ኤምኤስ ስኮላርሺፕ ዘዋ ዩኒቨርሲቲስ ሊሆን ይችላል፣ ወደ ውጭም ሊሆን ይችላል። ያንም ጥሩ ካመጣ ደግሞ እስከ ፒኤችዲ ድረስ ይሄዳል። እና ያንን ያን ፓዛ አስቤ ስለነበር ነውና ስመጣ ኮምፒውተር ሳይንስን ቶታል ያወጣው ኦፕሽን ይውስት። ስለዚህ ዩኒቲ ሲሄድ ያሉት ዲፓርትመንቶች በጣም ውስን ናቸው። ስለዚህ ግዴታ መማር አለብኝ። አንዳንድ ጊዜ ሰው ምርጫውን ይወዳል። ምርጫውን ካጣ ደግሞ እጁ ላይ ያለውን ነገር መውደድ መቻል አለበት ብዬ አምናለሁ። ስለዚህ እጄ ላይ ያሉትን ምርጫዎች ሳያቸው ካሉት ውስጥ ትንሽ ቢዝነስ አድሚኒስትሬሽንን ወደድኩት። ለምን ብትለኝ፣ ሞር ኦፍ ወደ ማኔጅመንት ፎከስ ያደርጋል። ሶ እንዳልኩ ኤሌመንታሪ ስኩል ላይ ሀይ ስኩል ላይ ምናምን የነበሩኝ የቮለንተር የሊደርሽፕ እንትኖች ነበሩኝና። እነዛ እነዛ ነገሮች ቢዝነስ አድሚኒስትሬሽንም ክ እንዳደረገው ሰው ቢዝነስ አድሚኒስትሬሽን ገባሁ። ኤክስፔክት ያደረግኩም ነገር ቶታሊ የተለየ ነው፣ እዛ ጋር ስገባ ያገኘውን ነገር የተለየ ነው። በነገራችን ላይ ቢዝነስ አድሚኒስትሬሽን ብቻ አይደለም የተማርኩት። ቤተሰብ ምንተሰማው ልክ ከዩኒቨርሲቲ ስመጣ ተጭሬ ነው የመጣሁት። አይደለም ውጅዝ ተጫርክ ማለት ትምህርት ከብዶሃል ማለት ነው። ስለዚህ በትንሹም በትልቁም የማዘን አይነት ነገሮች መምጣት ጀመሩ እና እኔ ደግሞ ሁለት ዩኒቨርሲቲ ነው የምማረው አልኩኝ። በኤክስቴንሽንም ደግሞ ለመማር ሄድኩኝእና እዛም ካሉት ውስጥ ሳይ የምፈልገውን አጣሁኝና ካሉት ኦክሽኖች ውስጥ የሚሻለኝ የመሰለኝ ህግ ነበር። ህግ አቴንድ አደረኩኝ ማለት ነው እና ፈርስ ሴሚስትር ላይ እኔ በቃ እንል በለ ለቤተሰብ ፕሩቭ ማድረግ ነበር። ትምህርቱ ምንድን ነው ምናምን አይደለም። በቃ ክላስ አልቀርም። ፊት ወንበር ነው የምቀመጠው እኔ ሪፕሬዘንታቲቭ ዩኒቲ ሞሎ ዩኒቨርሲቲ በየቀኑ ዛሬ የተማርናትን ዛሬ ያነባታለሁ፣ ምናምን ነገር። ከዛ በኋላ ፈርስ ሴሚስተር ላይ ሁለቱም ጋር ፎር ፎር አመጣሁ። ከዛ ልክ ቤተሰብ ያንን ሲያይ ከብዶት አልነበረም፣ በቃ የአጋጣሚ ጉዳይ ነው የሚል ነገር መጣ ማለት ነው። ገብተኋላ ስቲል አላወቁ አያውቁም፣ ይሄን ነገር። በነገራችን ላይ አሁን አሁን ገና እየተናገርኩ እና ሁለቱም ጋር ፎር ፎር ሳመጣ ማዘኑ ቀር በስበው በቃ አይዞህ ምናምን የምትለው ድምፅ እረች ማለት ነው እና ከዛ በኋላ ለምንድን ነው ህግ የገባሁት ለምንድን ነው ቢዝነስ አድሚኒስትሬሽን የገባሁት ብዬ መጠየቅ ጀመርኩኝ ራሴ እና ሳየው የምፈልገው ኤክስፔክት ያደረኩት ነገር እና እዛ ላይ ቲዮሬቲካሊ የሚሰጠን ትምህርት አንድ አልሆነልኝም ግን አይቶኪት በቃ አነባለሁ እንትን እያልኩ ሄድኩኝ ክላስም አልቀረው ልጅ አልፎ አልፎ ክላስ መቅረት ጀመርኩኝ። በጣም በየቀኑ የየቀኑ አነብ የነበርኩት ሰውዬ ፈተና ሲደርስ ማንበብ ጀመርኩኝ። ሌሎች ነገሮች ላይ ፎከስ አድርጌ ራሴን መጠየቅ ጀመርኩ። እና በጣም መጠየቅ መወድ አይነት ሰው ነኝ። ያሰብኩት የሊደርሽፕ ስታይል ያሰብኩት ሊደርሽፕ ጋር የሚገናኘው ነገር እና ቢዝነስ አድሚኒስትሬሽን ላይ ስገባ ያገኘሁት ነገር ስለተለያየብኝ ያሰብኩት ምንድን ነው ብዬ መጠየቅ ጀመር። ጋዘር ማድረግ ጀመርኩ ኢንፎርሜሽኖችን። ያለንበት ዘመን በጣም ጥሩ ዘመን ነው። ኢንተርኔትና ስልክ እጅ ላይ እስካለ ድረስ በጣም በጣም ብዙ መረጃዎች ማግኘት የምችልበት ነው። ማድረግ ጀመርኩ። ልክ አዳት ሞመንት ምን አገኘሁኝ፣ እንደዚህ ወደ ፕሮፌሽናል ላይፍ ከመምጣት በፊት ቮለንትር ላደርግበት የምችልበት አንድ ወጣቶች ላይ የሚሰራ ፕሮጀክት አገኘሁ። እንደምንም ብዬ እዛ ፕሮጀክት ውስጥ መግባት አለብኝ የሚል ዲሳይድ አረኩ። ከፍታ ይባላል ሰው ዲሳይድ አረኩን በእጅ በእግር ብዬ ምናምን የሄድኩት አካሄድ ብነግር በጣም የሚያስቅ አካሄድ ነው። ብቻ ገባሁኝ፣ እዛ ፕሮጀክት ውስጥ ምን ሁኝ፣ የፕሮጀክቱ አንድ ቤነፊሸሪ ሁኝ። ፕሮጀክቱ ከሚሰራባቸው ሁለት ሚሊዮን ወጣቶች ላይ ነው የሚሰራው። እኔ ባልሄድም እራሱ እኔ ጋር ሊመጣ የሚችል ፕሮጀክት ነው። ግን በቃ በጣም ጉጉ ስለነበርኩኝ ገፍቼ ሄድኩኝ እዛ ፕሮጀክት ጋር ማለት ነው። በደንብ እንጌጅ ያደረግኩኝ ሰዎቹ ጋር የተወሰኑ ከተዋወቁ ምናምን ትሬኒንጎቹ መውሰድ ፈልግ፣ በቃ ራሴን ዴቨሎፕ ማድረግ ፈልጋለሁ። ዛሬ ዘላለም ትሬኒንግ መውሰድ አለብህ፣ ክላስ የምትማረው ትምህርት ከሪያሊቲው የወጣ ነው ብዬ መንገር ጀመርኩ ለራሴ ትሬኒንግ መውሰድ አለብህና ልና ዩቲዩብ ከፍትና የሆነ ታይትል መርጥና አስር ደቂቃ እንዳየው ይደክመኛል። ይሄ ዴዲኬሽኑ ይጠፋል። በቃ ስራዬ ብሎ ትሬኒንግ ነው ብሎ ቁሙ የሚያሰለጥነኝ ሰው እፈልጋለሁ አልኩ። ኦኬ፣ ስለዚህ ትሬኒንግ እንደሚሰጡ ሰማዋል። ብን ትሬኒንግ ላይ ሰጡ፣ አልጠራም ስልክ። ሌሎች ጓደኞች ይጠሩና ሰልጥነን መጣን ይሉኛል። ኦኬ፣ ብዙ ጊዜ ስልኬና ኢንተርኔት ወዳጆቼ ናቸው። በጣም ገብቼ ስለ ፕሮጀክቱ ሰርች ማድረግ ጀመርኩ። ብዙ ኢንፎርሜሽን የለም ነበር ባይዛ ታይም እና አንድ ሰፖርት ኮንታክት አገኘሁኝ እና ከዛ እዚህ ዚህ ከተማ ነው ያለሁት፣ ትሬኒንግ መውሰድ ፈልግ ያለው ግን እየተጠራው አይደለም። ይሄ አቤቱ አቀረብኩኝ ማለት ነው። ከተማው ላይ የነበረው ክላስተር ማናጀር ስልክ ኮንታክት ሸር አደረግን ምናምና፣ ብቻ በደንብ እነሱ ጋር ታዋቂ ሞር ትሬኒንጎች እንዳገኝ ሆንኩኝ። ሳይ እዛ ጋር ቢያንስ ከትሬኒንጉ የማገኘውን ነገር ክላስ ገባ ፈተና ላይ የምፈተናቸውን ጥያቄዎች ሳላነብ አንዳንዴ ገብቼ በትሬኒንግ ካገኘኋቸው የምመልሳቸው ጥያቄዎች ማግኘት ጀመርኩ። ኦኬ ስለዚህ ዘላለም ትክክለኛ ፋዝ ላይ ነህ አልኩ። ሳልመረቅ የሆነ ኢንተርንሽፕ ወጣ። በቃ አውቀዋለሁ፣ ፖቴንሻሊን መስራት እንደምችል ውስጤ ያምናል። እዛ ጋር ያሉ ሰዎች በደንብ ተግባብቻቸዋለሁ፣ በደንብ ኢንጌጅ አድርገናል። እነሱም ፖቴንሻሊን አይተውታል፣ ያውቁታል። ያን ኢንተርን ሽፕ መስራት አለብን፣ መስራት እፈልጋለሁ አልኳቸው ተመርቆ ዜሮ ዓመት የስራ ልምድ ነው እኮ የሚለዋል፣ ለምን አልኳቸው። በቃ ዲግሪ መያያዝ አለበት። ከዛ በኋላ ስራ ግብር ይከፈላል ምናምን። በቃ የስራ ግብር እናንትን ጡረቷን ቀንሷትና አልኳቸው። ዲግሪ የማያያዝ እሷ እናንተ ጋር ትቀመጥ፣ አትስጡ። ይሄን ብትፈልጉ በሌላ በሌላ ታይት ልጅ ያወጣችሁ ክፈሉ፣ ከፈለጋችሁ ደግሞ አትክፈሉ። ግል ስራው አልኳቸው። እሺ፣ ምን ማስረጃ ታቀርብልናል? ልመረቅ ወራቶች ናቸው ይቀሩኛል እሱን አጽፋ አምጣል ትምህርት ቤት እየጻፉልኝ ስላቸው ሳቁብኝ፣ አላመኑ። እንዴ እዚህ ቢስቁም ኮነሳቸው ነው። ያልተመረቀ ተማሪ ስራ ሊይዝ ነው። እና ተማሪ ነው ብላችሁ ጻፉልኝ ብሎ ሲጠይቃቸው፣ ኦብቪስሊ ያስቀር ወሰድኩላቸው። ያን ሌተር ተቀበለውኝ ቴብል ላይ ላይ ያስቀመጡት በስነ ስርዓት ብቻ ስራውን አገኘሁ። ሶ የመጀመሪያ ፕሮፌሽናል እንትኔ ያ ነበር ይሄ ደሞዝ እየተከፈለኝ መስራት የጀመርኩበት ማለት ነው። ታስክ ይሰጠኛል እሰራለሁ። ከዛ ትንሽ ራሴ ላይ ደግሞ ክፍተት ማየት በነገራችን ላይ ራሴን ለመወቀስ ጎበዝ ሆነኝ እወቅሳለሁ። እና ክፍተት ማየት ጀመርኩ። ምን ታስኩ ሳይሳካልኝ ሲገር ሲቀር ስበበኛ መሆን ጀመርኩ እንደዚህ ሁኖ። ኦብቪየስሊ አማራ ክልል ላይ ትንሽ ጦርነት ኮንፍሊክት ምናምን የነበረበት ሰዓት ነበር። የትግራይ ጦርነት ካለፈ በኋላ ነበር እና ትግራይ ጦርነት ላይ በጣም የሚያስተምር እንትን አሳልፍ ያለው እና ጊዜ አሳልፍ ያለው እና ከዛ በኋላ የነበረ ሳይት ሰዓት ነውና እንደ ጦርነት እንዲህ ያለ ቦታ ነውና ስበብ መፍጠር ጀመርኩኝ። ታስኮች እንትን ሳይሉ ሲቀሩ አቺብ ሳላደርጋቸው እስከ ራሴን ቆረቆማል ዘላል እዛ እኮ ስበብ ፈጥር ያለው እቤት ስገባ ራሴን እወቅሰዋለሁ። ለምንድን ነው ስበብ የፈጠርኩ ያልሰራሁ? ኮ በራስ ምክንያትም ማለት ነው። ሶ ኢንተርንሺፑ የአጭር ወራት ነበረች። ያችን ያቺናችን ማረኩ ጨረስኩኝ። ጥሩ ልምድ አገኘሁበት። ከዛ ክላሴን ጨርሴ ግራጁዌት አደረኩ። በዚህ መሀል ያልነገርኩ ነገር ምን አለ ከፍታ ዩሳኮ የሚባል መጣ። የወጣቶች የገንዘብ ቁጠባ ማህበር ድረስ ስራ ማህበር ምን እንደሆነ አላቀው? ከፍታዩ ሳኮ አባል መሆን የምትፈልጉ ሲባል እጄ ቶሎ ነው የሚነሳው ነው ብዙ ጊዜ። ከዛ ስፖርት ሰራ የመጀመሪያዎቹ መስራቾች ውስጥ ሆንንና ከመስራቾቹም ደግሞ ኮሚቴ ሲቋቋም ምንድን ነው የምትማሩት እስኪ በትምህርት ባግራውንዳችሁ እንምረጥ ሲባል እንደ አጋጣሚ እኔ ምን ጥሩ ሆነልኝ፣ ቢዝነስ አድሚኒስትሬሽን እና ህግ አዘይ ሴም ታይም መማሬ ጥሩ ኦፖርቹኒቲ ሆነልኝ። ስራው ትንሽ ከህግ ጋር የሚገናኝ ነገር ነው፣ ሴኩር የሆነ ነገር ነው። ፕላስ ማኔጅመንት ይፈልጋል። ተማሪም ቢሆን ይህ ሰውዬ በቃ ቮለንተር ቦርድ መሆን አለበት ተባልኩኝ። ሲንዘን ቦርድ ሁኜ እያገለገልኩ ነበር ከፍታ ዩሳኮ አስራ ስምንት ከተማ ላይ ነው የሚሰራው፣ ወጣቶች ላይ ነው የሚሰራው። አሁን ላይ ከ13000 በላይ አባላቶች አሉት። ኦልሞስት ወደ ሁለት መቶ ሚሊዮን የሚጠጋ ካፒታል አለውና በጣም ይሄ ጀንት ነውና ቦርድ ሁኚ ሰርቭ ማድረግ ጀመርኩኝ። ቦርድ ሁኚ ሰርቭ በማድረግበት ሰዓት ላይ በጣም ብዙ ቲኦቲዎች አገኘሁ። ይሄ ትሬኒንጎችን ሰዎች ትሬን የሚያደርጉበት ወይ እየተመቸኝ መጣና ትሬነር መሆን ፈለኩኝ። ትሬኒንጎችን ወሰድኩኝ። ቴዎቴዎችን፣ የአሰልጣኝነት ስልጠናዎችን በጣም ብዙ ኦፖርቹኒቲዎችን አገኘው። ኢቨን ኬንያ ራሱ አንድ አዋርድ የፌሎሽፕ አዋርድ አሸንፌ በዚሁ ምክንያት እዛም ትሬኒንጎችን ወስደን ምናምናን ተመለስን። ሰው ጉድ ታይም እና እዛ ላይ የነበረኝን ፖቴንሻል ቦርድ ሜምበሮች ያውቃሉ፣ ሄድ ኦፊስ ያሉ ስታፎች ያውቃሉ። እና ልክ እኔ ግራጁዌት እንዳደረግኩኝ ማናጀራችን ለቅቅ እኔ ያለሁበት የደሴ ከተማ ብራንች ማናጀር ለቀቅ። ሳኮ በባህሪው ባይዲፎልት ሌላ ቦታ ላይ ብዙ አመት ስራ ልምድ ስላለ መተህ እዚህ ጋር ትሰረዋለህ የሚባል አይነት ስራ አይደለም። ትንሽም ቢሆን ስለ ሳኮ ቲንቱ ሊኖር ይገባል ተብሎ ይታሰባል። እዛ ጋር ሳኮ ወይም ይሄ የገንዘብ ቁጠባ ለብድር ህብረት ስራ ማህበር ምንድን ነው የሚባለው ነገር ቅጥቅጥ ተደርጎ የተሰራብን ልጆች አለ። ከውጭ መጥቶ ከሚሰራው ሰው እኛ ስለ ሳኮ የተሻለ ግንዛቤ ይኖረናል ተብሎ ይታሰባልና ልክ ግራጁዌት እንዳደረኩኝ እኔ የመቀጠር ፍላጎት የለኝ። አባቴ ጋር ሁሌ ጦርነት ነው። እኔ አልቀጠርም፣ መመረቃለሁ ግን አልቀጠርም። ከሄድ ኦፊስ ሪክዌስት ቀረበልኝ። ዘላለም ማናጀር ለምን አንታቱ አዲስ ታይም አይምሮ ጦርነት ውስጥ ገባ ገብቷል ፍሬሽ ግራጁዌት ማናጀር የሚል ታይትል ላለሁበት ከተማ ትንሽ የማይባል ደመወዝ፣ ትልቅ አይደለም ትንሽ የማይባል ደመወዝ ምናምን አይምሮ የጦርነት ስገባ፣ ከዛ እዚህ ጋር ደግሞ መቀጠር የማይፈልገው ዘላለም፣ ከዛ ከተቀጠርኩም ደግሞ የሆነ የምመርጣቸው ፊልዶች አሉና እና እዛ ፊልድ ውስጥ ያልሆነ ፖዚሽን ላይ ጭራሽ መቀጠር የማይፈልግ ዘላለም። ከዛ በፊት ንግድ ጀምሬ ተበድሬ የጀመርኩ ንግድ ነበርና ከስሬ፣ የእሱን ብድር እየከፈልኩኝ ነበር። ምን አሸነፈኝ። ያን ብድር ለመክፈል ትንሽም ቢሆን ሳንቲም ያስፈልገኛል። በቃ ቤተሰቦቼና ጓደኞቼ ማኑ አስነኩኝ። በዛ ቢያንስ በቃ እንዲህ ወር ሲመጣ ብድር ደረሰ አልደረሰ የምትለውን ነገር እኮ እዚህ ጋር እኮ ብትሆን እኮ በቃ እንደ እናት አባት ቤቱን ምናምን በቃ ታከፍላለሽ። ማኔጅመንት ፖዚሽን ነው ዜሮ አመት ነው ምናምን ላይ ያዘዋል። ሲይዘው ከነበረው ማናጀር ደሞዝ ተቀንሶ ተሰጠኝ ኦፈር ተደርጎ የመጀመሪያው ሪል የሆነ ከኢንተርንሽፕ በኋላ ሪል የሆነ ፖዚሽን ይሄ ማለት ነው። ደሞዝ ተቀንሶ ተሰጠ። ሌላ ቦታ የተሻለ ደሞዝ አግኝቻለሁ እና ደሞዙን ካልጨመራችሁት አልፈልግም አልኩ። ስንት እናድርገዋለን? በፊት በነበረው ማናጀር ደሞዝ አድርጉልኛል። እሺ ተቀበልኩ። በዛ ደሞዝ ገባሁኝ። ትልቅ ደሞዝ ነው። ሰራሁን ስሰራ ክላስ ማላቀው ነገር ነው ያለው እዛ ጋር ተናዶ የመጣ ከስተምር አብሬ ደት ልቀዋል ክላስ አልተማርኩት። እዛ ጋር በጣም ሎድ ያለው የብድር ጥያቄ ይቀርብልሃል። የሆነ ቴክኒክና ታክቲክ ተጠቅመህ ሶልቭ ማድረግ ይጠበቅብሃል። ክላስ አልተማርኩት። ቶታሊ ምንም እንትን ዜሮ ነው እያልኩ አይደለም አለኩ። የሆነ ነገር እኮ አለ እኮ ክላስ የተማርከው መማሪያ ያልጠቀመኝም እያልኩ አይደለም፣ ይጠቅማል። እና ደግሞ የሆነ ነገር እኳ አለው እዛ ላይ ከተማርኩት ውስጥ ግን ሆነስትሊ ስፒኪንግ የተማርከውን ነገር ነው ወይ ስራ ላይ ያገኘው ካልከኝ ጭራሽ የተማርኩትን ነገር አልነበር እሺ፣ ይሁን አልኩኝ። በዛ ሲትዌሽን ውስጥ እየሰራው አለፍኩም ይሻላል የምላቸውን ሀሳቦች ኢምፕሊመንት ማድረግ የሆነ አይዲያ ሲመጣልኝ በቃ ሄድ ኦፊስ ነው ሪኩዌስት አደርጋለሁ እንዲህ እንዲህ አይዲያ መጥቶልኛል፣ ለምን አንሞክረው? እንሞክረዋለን። በመሞከር ጎበዝ ነኝ። ፌል ካረግን ድጋሚ አንሞክረው የምምል ሰው ነኝ። ጓደኞቼ በዚህ ይወጣ ዘላለምን በቃ እቃ አትስጡት፣ እንዲህ የሆነ ነገር አትስጦት ይባላል። እንሞክረውና ከተበላሸ እኮ በቃ ድጋሚ ተውት አንሞክርም። እንደዚህ አይነት ነገር በቃ እንማርበታለን ማለት ነው። እሱ የሆነ አይዲያ ሲመጣልኝ እንዲህ መቱልኛል፣ እንሞክረው። ኦኬ፣ ጥሩ አለቃ ነበረች። ሞክረው ትለኛለች፣ እንሞክረዋለን፣ ከሆነ ይሆናል፣ ካልሆነ እንማርበታለን እያረግን ጥሩ ጊዜ አሳለፍኩ። እንደዛ ሆኖ ግን አወዝና ሳትስፋይድ እሰራለሁ፣ ለፍሬሽ ጥሩ ደሞዝ ይከፈለኛል ግራጁዌት ላረገ ሰው ግን ለእኔ ልክ አልነበረም። ልክ አልነበረም ማለት የምፈልገው ደሞዝ እዚህ ጋር ያለው ደሞዝ አንድ አይደለም። የምፈልገው ስራ እዚህ ጋ ያለው ስራ አንድ አይደለም። የምፈልገው ፓዝ መንገድህ እና እዚህ ጋ ያለው መንገድ አንድ አይደለም። ላይ በጣም ኮም ብያስብኩ በጣም ውሳኔዎቼን ከመወሰኔ በፊት እወስናለሁ። በጣም የውሳኔ ሰው ነኝ። ከመወሰኔ በፊት ግን በጣም ቁሜ ለማሰብ እሞክራለሁ፣ ማልጸጸትበት ውሳኔ እንዳይሆን። ጓደኞቼን፣ ቤተሰቦቼን ሀሳቤን ኢንተርፌር እንዳያደረጉት ሳይሆን እንትን እንዲሉት አማከርኳቸው። በቃ ይሄ ስራ አይ ቲንክ ልለቀው አስቤያለሁ አልኳ። አንድም ሰው ከኔ ጋር አልተስማማ። ፍሬሽ እኮ ነው፣ በዜሮ ዓመት እኮ ነው ያገኘሁት። ደሞዝ እኮ ትልቅ ነው ምናምን። ጭራሽ ቦርድ የነበሩ ጓደኞች ምናምን እንዴ ደሞዝ ሊጨመርላችሁ እኮ ነው። ይ ለእኔ ትራፕ ነው፣ ደሞዝ መጨመሩ ወጥመድ ነው። ስለዚህ ዘላለም የሆነ ውሳኔ መወሰን አለብህ እና ያን ውሳኔ እንደወስን ከገፋፉ፣ ስራውን በቃ የማቆም ውሳኔ ላይ እንድደርስ ከገፋፉ ነገሮች ውስጥ አንድም የምር የተማርኩት ነገርና ሪል መሬል ላይ ያገኘሁት ነገርም መለያ ስለዚህ ኦብቪየስሊ በእኛ ሀገር የትምህርት ኮንቴክስት ሰው የተማረውን ነገር ኤክሴፕት ፎር የሜዲካል እና የሕግ ተማሪዎች ሌሎቹ የተማርነውን ነገር መሬት ላይ ወርዶ እናገኘዋለን ካሉ እኔ በሚገባ ይልክ መቶ በመቶ እንደማያገኙት ነው። የተወሰነ ነገር ያገኙለታል። መቶ በመቶ ግን እንደማያገኙት ነው የሚሰማኝ እና አይ ቲንክ ያ ክፍተት አለው ብዬ አስባለሁ። እንደ ሀገርም ደግሞ ሀገራችን እዛ ነገር ላይ ፎከስ አድርጋ መስራት አለባት ከምለው ነገር ውስጥ ነው። በጣም አይ ቲንክ ትምህርቱ ላይ እየተቀየሩ ያሉ ነገሮች እያየናቸው ያሉ ነገሮች አሉ። ሜይ ቢ ጥሩ ነገር ላይ ደርሰው የተሻለ ካሪክለም፣ የተሻለ ትውልድ የሚቀርጹበት ቢሆን ደስ ይለኛል። ከዚህም በላይ ሌሎች ብዙ ቸንጆች ስለሚያስፈልጉን ማለት ነው በሀይሉ ፍላጎት ይሄ የሚለየው ታች ትምህርት ቤት ላይ ያለህ አይደለም። እኛ ጋር ኤሌመንታሪ ስትማር ተገደህ ነው። ሃይ ስኩል ስትማር ተገደህ ነው የምትኖረው፣ እዛ ጋር ነው። ከዛ በኋላ ዩኒቨርሲቲ ስገባ ተገደህ ነው ብዙ ጊዜ ሞስት ኦፍ ዘ ታይም ስልህ አትመርጠውም ዩኒቨርሲቲው። በቃ አንደኛ ይሄ ሁለተኛ ይሄ ሶስተኛ ይሄ ራንደም ፒክ ይደረግልሃል። ዲፓርትመንት ተገደህ ነው። አንደኛው ሁለተኛ ሶስተኛ ስላለ ፒክ ይደረግልሃል። አንተ አይደለህም ፒክ የምታደርገው ግን ይኖ እኮ በኃይሉ ምን ላይ ጎበዝ እንደሆነ አይደለም፣ በኃይሉ ምን ላይ ቢሰራ እንደሚሳካለት እኮ ታውቀዋለህ። ያ ክፍተት አለ። ዋቲፍ የእኛ ሀገር የትምህርት ካሪክለም የትምህርት ስርዓታችን ፍሮም ቢግኒንግ ከታች ከስር ከመሰረቱ ይሄ ባህልህን እያሳወቀ ፍላጎትህን እያጤነልህ የትኛው ላይ በኃይሉ ጎበዝ ነው የሚለውን ፎከስ እያደረገ ቢያሳድግህ እዛ ላይ ብቻ ፎከስ አድርገ እንድሰራው ያደርግን። በጣም ሂውጅ የሆነ ጋፕ አለበት። ከዚህ አንጻር ስንመለከተው እና አይ ዊሽ ተስተካክሎ ባየው ብዬ ከምመኛቸው ነገሮች ውስጥ አንዱ ነው ይሄኛውና ቲንክ